ማን ነው ስምህ? ያለው ማን? ያለው ማን? ተሾመ ተሾመ የትምህርት የትውልድ ቦታ? ሰሜን ጎንደር የት? ደባርቅ ስራ? መከላከያ መረጃ መከላከያ መረጃ እና? ኦኬ የአገልግሎት ጊዜ? መከላከያ ነው። ሁለት ዓመት ያገለገልከው? መልካም። ስምሪት የሰጠህ ማን ነው? መረጃ እንድሰራ ሆነ። ኢብሳ ኢብሳ። የት ነው ብሄሩ? ደቡብ። ስምሪት የተሰጠህ የት አካባቢ እንድሰራ ነው? መራዊና ዙሪያውን እንድትመረጅ ነው። አዎ። ድምጠን ከፍ አርገ። የት አካባቢ እንድትመረጅ? መራይን ዙሪያው። ለምን? ፋኖ ያለበትን አካባቢ እያጣራ እንድትናገርና ምን እንድታስመታ? አደ ታስዘናለህ ይህን ስምሪ ሲሰራ ኢብሳ የሚባለው ስንተኛ ክፍለ ጦር ነው? አርባ ስምንተኛ ሬጅመንት ሁለት ሁለተኛ ሬጅመንት ነው። መልካም ትውልዱ የት ነው ነው ያልክ? የትውልድ ቦታው እሺ፣ የወጣበት ቦታ የት ነው? ቻይና ካምፕ ነው የነበርክ? ምን ያህል ሰው አስሳል ቻይና ከምት አካባቢ ነው አላሳስክም ምን ያህል ጊዜ ሰርታል በመረጃነት ሁለት ወር ሁለት ወር ሁለት ስልጠና ወስዳል ሰሞኑን ትወስድ ነበር ከዚህ ተመልሰ ማለት ነው ማንን አግኘው ተብለን የወጣው እዚህ ታውቀዋለህ አሸብር ማን አትፍራ፣ አትንቀጥቀጥ። እየጠፋ ነው። እስካሁን ያሳዝጋቸው ሰዎች እስከ የት አካባቢ አስዛሃል? አማራ ክልል የሆነ ፋኖ ሚሆን ሲቪል። ማንን አስዛሃል? እነማንን? በቃሉ። ማን? የአባቱ ስም አታውቀው? ሌላ በቃሉ በለጣ ይግዛው መላኩ። የት ናቸው እነዚህ? እነዚህ የት የት ነው እሱ? አታውቀውም። እንዳያሳዝክበትም ቦታ ዳንግላ ዙሪያ ነው። ወዴት? ወደዚኛው ዳንግላ ነው ወይስ ወደዛው ወደ አዲስ ቀዳም ማውጫ? እዛ አካባቢ ቀዳም። ያሳዝካቸው ያሳስካቸው፣ እና እነዚህን አስገደልካቸው ወይስ እንዴት ነው? እኔ ልሞትና ወደ መሰልጣ ነው ሰራቸው። እኔም ለ እንዲሁ አላማህ። ግን ስትወጣ፣ አንተ አማራ ነህ አይደል? ስትወጣ እነዚህ ሰዎች ይህን አርግ ሲሉ ተቀብለ ሰዎቹን ስታስዛቸው ሰዎቹ የት ይደርሳሉ ብላ አስበ ነበር? እኔ መጀመሪያ ማለት ነው መስሎ ነበር። ምን ነው የመሰለህ ስታስዛቸው? እኔ በቃ ሁሌም እንደዚህ እንትን ሲሉ እኔ የኩታራ እንትን ስለሆነ ማለት ነው። ማን ነው ኩታራ? አንተ ና የኩታራ እንትን ስለሆነ ማለት ነው። አሁን ደሞ እሺ ፋኖ ቢይዝህ ምንድነው ይበላሉ? እነሱ ናቸው። እ ሰራተኛ ነው። ምን ሰራተኛ? የቀን የቀን ሰራተኛ። ምን ልሰራ መጣህ? በልመጣ መጣሁ በላሉ። ጤፍ አጨዳ። ምን ጤፍ አጨዳ ጤፍ ደርሷል በሚለው ነው። ስለዚህ ሲይዙ ጤፍ አጫዥ ነው ይባል። ከዛ ያሉበትን አሳውቀን እኛ እንመጣለን ነው ወይስ በድሮ እናስመታለን ነው ነው ያሉ። መልካም መልካም። እንደዛ ከሆነ አንተ አሁን ፋኖን ስታዩ እንዴት አየኸው? ወጣህ ባውጭ እንዲሁ ፋኖ አሁን ብዙ ጊዜ ከውስጥ ላይ ሌባ ነው፣ ትናንትናም እንዳወራን ዘራፊ ነው፣ እንዲህ ነው ይለዋል። አሁን ወጣ ስታየው ግን ፋኖ ነው። እንዴት አየኸው? አሁን ነው በእናንተ ማህ አሁን ብዙ ሳታ በዛ ፋኖ ዘራፊ ነው ምናምን ይላሉዋል። ፋኖ ነው ግን እንደማይ ዘርፍ አረጋግጥክ አረጋግጣል። ካረጋገጥክ መልካም ነው። ይሄንን ካረጋገጥክልን እኛም እውነቱ እንድትመሰክር ስለፈለግነ ነው። እሺ ነው ነው አዛ ይሄ ኢብሳ የሚባለው ሌላ አጋዥ ያለው ቻይና ካምፕ ቻይና ካምፕ መራዊ ዙሪያ ያለው ቻይና ካምፕ ነው። ወጣው ለሃል የዛ ካቪ ስምሪት የሰጠኝም ኮሮኔል ኢብሳ ነው ብለኸኛል። አጋዥ አጋጀ ያለው ሌላ ኮሮኔል ነው አሉ። አንድ ሰው አለ ነው። እሱ ማን ሌላስ ነው አሁን ስምሪት የሚሰጠው ምክትል እነሱ ግን አሁን እንዲሁ እንዴት ነው ስታያቸው? አቋማቸው ሆዳቸው በመሙላት ነው የሚያስቡ፣ ለነጋ ያስቡ እነሱ ነው። ምንም በቃ እንኳን እንትን ማለት ነው ኦሮሞውና አማራው ማለት ነው እርስ በርስ ጠባ አለው አዎ እሱ በእሱ ነው የሚጣላ ያለ አሁን ራሱ ማለት ነው የሾለ ከብዙ ሰው ይሏል። ኦሮሞውና አማራው ኦሮሞው ሜዳን ደቡብ ሜዳን አማራው ሜዳን አለ አሁን የምለው እሱን ታው ኦሮሞውና አማራው ሲጣላ ግን በጥቅም ነው ማን ነው ስምህ ያለው ማን ተሾመ የትውልድ ቦታ የት ደባርቅ ስራ መከላከያ መረጃ እና ኦኬ። የአገልግሎት ጊዜ መከላከያ ነው። ሁለት አመት ያገለገልከው። መልካም ስምሪት የሰጠህ ማን ነው? መረጃ እንድሰራ። ኢብሳ የት ነው ብሔሩ? ደቡብ። ስምሪት የተሰጠ፣ የት አካባቢ እንድትሰራ ነው? መራዊና ዙሪያው እንድትመረጅ ነው። ድምጠህን ከፍ አድርገው። የት አካባቢ እንድትመረጅ ፋኖ ያለበትን አካባቢ እያጣራ እንድትናገርና ምን እንድታስመጣ አደ ታስዘናለ። ኦኬ፣ ይህን ስምሪ ሲሰራ ኢብሳ የሚባለው ስንተኛ ክፍለ ጦር ነው? አርባ ስምንተኛ ሬጅመንት ሁለት ሁለተኛ ሬጅመንት ነው። መልካም ትውልዱ የት ነው ያልክ የትውልድ ቦታው እሺ፣ የወጣህበት ቦታ የት ነው? ቻይና ካምፕ ነው የነበርክ። ምን ያህል ሰው አስዛል? ቻይና ካምፕ አካባቢ ነው። አላሳስቅም። ምን ያህል ጊዜ ሰርተሃል በመረጃነት? ሁለት ወር ስልጠና ወስዳል። ገና ሰሞኑን ልትወስድ ነበር። ከዚህ ተመልሰ ማለት ነው። ማንን አግኘው ተብለን የወጣው እዚህ ታውቀዋለህ? አሸብር ማን? አትፍራ አትንቀጥቀጥን፣ እየጠፋ ነው። እሺ፣ እስካሁን ያሳዝጋቸው ሰዎች እስከ የት አካባቢ አስዛሃል? አማራ ክልል። የሆነ ፋኖም ይሁን ሲቪል ማንን አስዛሃል? እነ ማንን? በቃሉ ማን? የአባቱ ስም አታውቀው? ሌላ በቃሉ በለጠ? ይግዛው መላኩ የት ናቸው እነዚህ የት የት ነው እሱ አታውቀውም እንዳያሳስክበት ቦታ ዳንግላ ዙሪያ ነው ወዴት ወደዚህኛው ዳንግላ ነው ወይስ ወደዛው ወደ አዲስ ቀዳም መውጫ እዛ አካባቢ ነው ያሳዝካቸው እና እነዚህን አስገደልካቸው ወይስ እንዴት ነው አላ ለሞቱና ወለ እኔ ምለ እንዲሁ አላማ ግን ስትወጣ አንተ አማራህ ነህ አደል? አይደል ስትወጣ እነዚህ ሰዎች ይህን አርግ ሲሉህ ተቀብለ ሰዎቹን ስታስዛቸው ሰዎቹ የት ይደርሳሉ ብለህ አስበህ ነበር? እኔ መጀመሪያ ማለት ነው ምን ስታስዛቸው እኔ በቃ የኩታር እንትን ስለሆነ ነው ቢይዝህ ምን ሰራተኛ የቀን የቀን ሰራተኛ ምን ልሰራ መጣህ? በልመጣ መጣሁ በላሉህ። ምን ጤፍ አጨዳ ጤፍ ደርሷል በሚለው ነው። ስለዚህ ሲይዙ ጤፍ አጫጅ ነው ይባል። ከዛ ያሉበትን አሳውቀን እኛ እንመጣለን ነው ወይስ በድሮን እናስመታለን ያሉ። መልካም መልካም። እንደዛ ከሆነ አንተ አሁን ፋኖን ስታዩ ግን እንዴት አየኸው? ወጣህ በውጭ እንዲሁ ፋኖ። አሁን ብዙ ጊዜ ከውስጥ ላይ ሌባ ነው፣ ትናንትናም እንዳወራሃን ዘራፊ ነው፣ እንዲህ ነው ይለዋል። አሁን ወጠ ስታዩ ግን ፋኖ እንዴት አየኸው? አረ አሁን ይሄ በእናንተና ብዙ ሳታበዛ ፋኖ ዘራፊ ነው ምናምን ይላሉ አይደል? ፋኖ ግን እንደማይዘርፍ አረጋግጥክ? አረጋግጣል ቃ ካረጋገጥክ፣ መልካም ነው። ይሄንን ካረጋገጥክልን እኛም እውነቱ እንድትመሰክር ስለፈለግን ነው። እሺ። እናሃራ እዛ ይሄ ኢብሳ የሚባለው ሌላ አጋዥ የለውም። ቻይና ካምፕ ቻይና ካምፕ መራዊ ዙሪያ ያለው ቻይና ካምፕ ነው የወጣው ብለሃል። የዛ አካባቢ ስምሪት የሰጠኝም ኮሮኔል ኢብሳ ነው ብለኛል። የሱ አጋዥ የለውም ሌላ ኮሮኔል የሱ ነው አሉ አንድ ሰው አለው። ማን ነው እሱ? ማን መተኪያ ይባላል። መተኪያ ሌላስ? አይ እሱ ምክትሉ አሁን ትምህርት የሚሰጠው ምክትል። እነሱ ግን አሁን እንዲሁ እንዴት ነው ስታያቸው? አቋማቸው ሆዳቸው በመሙላት ነው የሚያስቡ ለነገ አያስቡ። እነሱ ነው ምንም በቃ እንኳን እንትኑ እርስ በርስ ጠባለው ማለት ነው የሾለከ ብዙ ሰው ይሏል።